አሰሪዎቻችን ሰበብ አስባብ እየፈለጉ የሚጣሉብን ምክንያቶች ምንም በማይገባን ነገር አንዳንዴ ምርር ሲደን እናለቅሳለን። ሲገፋን ማለት ምንም ሳናጠፋ ምክንያቱ ሳይገባን የሚቆጡበት የሚበሳጩበት ነገር አይገባን። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? እኔ አልሐምዱሊላህ በጣም ሰላም ነኝ። በያላችሁበት ሰላማችሁ ይብዛ። ለቤቴ አዲስ ከሆናቸው ላይክ፣ ሸር፣ ሰብስክራይብ በማድረግ ቤቴ ቤታችሁ እና ቤቴ እንዳቀላቀሉ ማለት ነው። በመቀጠል እንግዲህ ብዙ አሰሪዎች በጣም ብዙ የሚባሉ ከእንቅልፋቸው እንደተነሱ እኛም መነዛነዝና መጨቃጨቅ ሶስ የሚሆንባቸው፣ ከዛም አልፎ ደግሞ የግል ምጫ አስተያየት፣ የክፋት በቃ የሚቆጡት ምናምን ምክንያት ሳይገባን ማለት ነው። አናውቀውም እኮ በምን እንደተቆጡ በምን እንደተበሳጩ ምን እንዳጠፋን ጥፋታችን ሳይገባ እንደኔ የኔ ቢጤ ደግሞ በቀላሉ ሆድ የሚሉ ሰው እየገባ ክፍል ያለቅሳል። ምን ባጠፋ ነው ምን አለበት እንደ ሰው እንኳ ብታስበ ብትረዳኝ እያለ ማለት ነው እና ብትናገሯቸው፣ ምንም መፍትሄ የላቸውም ማለት ምክንያት እራሱ የላቸውም አይነግሯችሁም። በግልጽ ይሄ ነው ይሄ ነው ይሄ ነው አይሏችሁም። ያ ምንድን ነው የእኛ ጥፋት የሆነ ግን በግልጽ እነሱ መናገር የማይፈልጉት የማይችሉት ነገር ስለሆነባቸው ነው። ምንድነው? ይህን እዚህ ሀገር ስንኖር እነሱ መስለም መኖር አለብን ማለት አገራችን ጉዳይ አገራችን ቀርቷል፣ እና እንደ ሀገሪቱ ባህል መኖር አለብን፣ እነሱ መምሰል አለብን፣ ከነሱ ጋር መግባባት አለብን፣ ከነሱ ጋር ኢቨን በቃ የሚያደረጉትን ነገር ማለት ነው እና ማድረግ አለብን። ያ ማለት ስርዓት ምናምን አንጻር ነው እና በዛ ላይ ደግሞ ያው ብዙ ወጣ ወጣ አይነት ባህሪ የወዱ እንደዛ እንደዛ አይነት ነገር እና ለማንኛውም የሚጠሯቸውን ሶስት አራት ባህሪዎች ልንገራሉ። እዚህ ሀገር ስንመጣ የሚለመድ ግዴታ የሆነ የምናደርገው ነገር ምንድነው? ጡት ማስያዣ፣ ጡት ማስያዣ መልበስ ግዴታ ነው። እዚህ ሀገር ነውር፣ ነውር፣ የነውር ነውር ነው ያለ ጡት ማስያዣ መስራት። ጡቴ እኮ አልወደቀም። ምንድነው ጡት ማስያዣ የምለብሰው? ነውር ነው ጡት ማየት አይፈልጉም። ይለያል ሲጀምር የወደቀ ሆነ ያልወደቀ ጡት ማስያዣ ካለበስን ይለያል። እና እዚህ ሀገር በጣም ነውር ነው በጣም ኢቨን ገና አስራ ሶስት አምስት የሆናቸው ማውጣት የጀመሩ ሴቶች ልጆች እኮ አስተውላቸው ከሆነ ይለብሳሉ። እንደ ቦዲ አይነት ጡት ማስያዣ ይለብሳሉ። ለምንድነው? ነውር ነው በቃ እዚህ ሀገር ሲኖር ጡት ማስያዣ ግዴታ ነው፣ ይለበሳል ያለ ጡት ማስያዣ ስታይሽ መናገራችንም ግን ትቆጣለች። ቅሪ ላት ውስጧል። ኢቨን ለአንቺ አይደለም ምትነግርሽ ቡና ሲጠጡ ነው ለጓደኞቹ አዳ ምታወራው። ማለት ይሄ በጣም የነውር ነውር እዚህ ሀገር ስንኖር ማለት ነው። እንደውም አንድ ቦታ ላይ ምን ሰማው እንኳን ጡት ማስያዣ ፓንት ማይለብሱ ሰራተኞች አሉ የሚባል ወሬ ሰምቻለሁ። ወላሂ አረቦች ናቸው ግን አረቦች ቤት ገብቼ ነው ሲያወሩ የሰማኋቸው። ይሄ በጣም ነውር ነው። ጡት ማስያዣ መልበስ ግዴታ ነው። ሁለተኛ ነገር ደግሞ ቢጃማ የሌሊት ልብስ የሌሊት ልብስ ለብሳችሁ ለምሳሌ ዩኒፎርም ነው የምንሰራው አይደል የሌሊት ቢጃማ እንደለበሳችሁ ጠዋት ተነስታችሁ ሱሪ ነው ዩኒፎርምም ይህን ሱሪ ነው ብላችሁ ወጣችሁ ስራ ብትጀምሩ ያን ያየች ቀን ጥሩ አይሰማትም እና በጣም ነው የሚከፋት ምን ብታስብ ነው ምን ብታረ ምን ብትሆን የደሪት ልብስ ለብሰ ወጣች ይህንም ጋንጫት ነገር ነው ብድሞታት ነገር ነው እና ሌላኛው ደግሞ ጽዳት ጽዳት ምንድን ነው የራስ ጽዳት አለ የክፍል ጽዳት አለ የራስን ጽዳት ማጠበቂ ከሆነ የምታዘቢበት መንገድ ምን ታደርጋለች መሰለሽ በቃ ማለት የ በጽዳትሽ ደስተኛ ካልሆነች የምትታዘብሽበት መንገድ ምን እንደታውቂያለሽ? ቦዲ ስፕሬይ ይዛልሽ ትመጣለች። ማለት ትንሽ ጠረንሽ ጥሩ አይደለም እና ቢያንስ በዚህ እንገላገልሽ አይነት ነገር እና ይዛልሽ ትመጣለች። አትነግረሽም፣ ትቆ ግን ትቆጣለች ቅር ይላታል። ስታይሽ ትገላምጥሻለች። ኢቨን ልትቀርቢያት ስትይ ወይ ኩሽና አብራችሁ ቁማችሁ ምናምን ሊሆናል እና ታፈገፍ ጋለች ትሸሻለች፣ አንቺ እንዳትጠጊያት ምናምን ነገር ማለት ተጠይፋሻለች። ከጽዳትሽ የጎደለ ነገር አለ ማለት ነው። ሶስተኛው እና የመጨረሻው ደግሞ የክፍል ጽዳት፣ እኔ ክፍሌን ማለት ነው ጠዋት ስነሳ ነጠጥፌ የትንሳለሁ ሴራሚኳ ምናምን ምናምን ጠዋት እነሱ የእነሱን ክፍል ሳጸዳ አብሬ ነው ማጸዳት የብሳሉ ምናምን ሳጸዳ ማለት ነው እና የክፍል ጽዳት ክፍሌ ነው ምን ታመጣለች ቤት ክፍሌ ዘግቼ ተኝቻለሁ እንደፈለኩ ከሆናሉ ምናምን ተሳስተሽ ሽንት ቤት ግቢ እቃሽን በምልክት በምልክት አስቀምጠሽ ሂጂና እስኪ ተሳስተሽ ሽንት ቤት ግቢ ስትወጪ እንደነበረ ካገኘሽው የኛ የአበሻች ጸጉር ደግሞ የሚኮበልለው የሚሮጡ ጉድ አለው አበሻ መኖሩን የሚታወቀው ከሆነ ቤት እንግድነት እራሱ ሲሄዳቸው በሳሎኑ ሲንጎባለል የአበሻ ጸጉር ስታዩ ነው እና የክፍል ጽዳት፣ ቆይ ለነሱ እያጸዳን አይደል እንዴ? ኦፍ ኮርስ ተከፍሎ ነው ልትሉ ትችላላችሁ። የና አንቺ ክፍል ነው ታጸጂ። ሲጸዳ ደስ ሳይልሽ ውስጥሽ ደስ ሳይልው ወላ፣ ሄኔ የማይጸዳ ክፍል አይቻለሁ። እንደመጣው እራሱ ነው ስገባ፣ አበሻ ነበረች አሉ። ልክ እኔ ማታ ለመጣ ጧት ነው የሄደችው ብሎኛል። ግን ክፍሏ ክፍል አይመስልም። ፎቅ ነው ምናምን፣ ላውንደሪ አለ ምናምንና ሰትዮዋ ይብልብሳ አጥባ ነው የምትሄደው ይመስለኛል። ደሞ እኮ ክፍል ውስጥ መክተብ አለ ማለት የመጽሐፍ የኪታብ መደርደሪያ ያን ኪታብ ልታወጣ በሚገበሳሰት እዩ ምን አይነት ስሜት ነው የሚሰማት? ጸጉሩ ምናምን የብስኩቱ ብላሽ ምናምን በዛው አልጋው ስር ምናምን ሶፋ ነበር ሶፋውን ሳነሰው ደግሞ የሌለ የማስቲካው ምናምን ምናምን። ቆይ እኛ ልጠበቅ ነው እንጽዳ፣ ማን የሚጠብቅልን? የእነሱ ሽንት ቤት እያጠብን የራሳችንን ሽንት ቤት ሻወረን ውስድ ጭርስ ሽንት ቤት ነጠብጠብ ክፍሌ የነሱ ክፍል ጋር ጽድድድ ፏ ያለሽ ላውንደር ያለ ክፍሌ ግጽ ተጋዋለሽ ልብስ ልታጠብ ስትወጣ ምንም አትለም። ብትፈትሺውም ችግር የለብኝ ምክንያቱም በኮንፊደንስ አጽድድሻሉ። ንጹህ ነው ጸዱ ነው ምንም የሚመጣ ነገር የለምና፣ እናንተ ክፍላችሁ እንደዛ ከቆሸሸ እንደዛ ተዝረክርኮ ስታየው ምን ታስባለች መስላችሁ በቃ ኢቨን ምግብ ስትሰሪ ጓንት ተለበሽ እንግላብ ተለበሽ ልጆችን ልትይዥ ህፃኖችን ታጠቢ፣ የምን አይነት ምክንያቱም ክፍልሽ ቆሽሸ ነው አንቺም ቆሽሸሽ ሲገባ ወላ የሚሸት ሽንት ቤት አለ የሚሸት ክፍል አይቻልም። እኔ ቤት ልብስ ማስጫ የለም ራሱ ማለት እኔ አሁን ክፍሌ ውስጥ ማለት ነው ሞሉያ ያለ ላውንደር ያለ ሽንት ቤት አለ ክፍል ያለ ስጋ ሞሉያን ወዲያው ጥብጥብ ስለማድረግ አንድ ሽታ የለም። ክፍል ውስጥ ተጋባሪሽ ልብስ ልታጥብሷ የራሷን ልብስ አታስነካኝ። ግን ምንም አይነት ሽታ የለም። ባላ ጸዳውና ያን ሞሉያ ሳፋ መዘፍ ያለ አስቀምጬ ጧት አጥበዋለሁ። ለወለው ወስል ወይ ደግሞ ነካ ነካ ርቄ ዝምብዬ ባሰጠው ዘው ክፍሉ ራሱ እንኳን ለሷ ለኔ አያስገባም፣ አይጣይረለም ይሸጡ እና ጽዳት ሲኖረን እነሱ ይወዱናል። እነሱ የሚጥሉን በዚህ በዚህ ምክንያት፣ ራሳችሁን ጠብቁ። ወዳችኋለሁ፣ አከብራችኋለሁ። እንግዲህ ምክሬ ከተመቻቸው እና ከተስማማችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ አበረታቱኝ። እናንተም ደግሞ የበኩላችሁን ተወጡ። አመሰግናለሁ፣ ወዳችኋለሁ። ሰላማችሁ ይላል።